ባለትዳርና የልጆች እናት በሆነች ሴት ላይ የአስገድዶ መድፈር ጥቃት የፈጸሙ ሁለት ግለሰቦች በእስራት ተቀጡ። የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል አቃቢ ሕግ ኦፕሰን አለሙ ለብስራት ራዲዮ እንደተናገሩት አብዲሳ እሸቱ እና ደሮ ግርማ የተባሉ ሁለት ግለሰቦች የጦር መሳሪያን በመታጠቅ በሰሜን ሸዋ ዞን ሙሉ ወረዳ ባሮ ትሬ ደርባ ቀበሌ ውስጥ ህዳር 27 ቀን 2017 ዓ ም ከምሽቱ አራት ሰዓት የአንድን አባወራ ቤት ሰብረው መግባታቸው ተገልጿል። ከቤት ውስጥም ባለትዳርና የልጆች እናት የሆነችውን ሴት ከወሰዱ በኋላ ሌላ ቤትም ሰብረው በመግባት የ18 ዓመት እድሜ ያላትን ወጣት በኃይል ወደ ጫካ በመውሰት አንደኛ ተከሳሽ የሆነው አብዲሳ የአስገድዶ መድፈር ጥቃት እንደፈጸመባት፣ ራሷን በመከላከል ላይ ሳለች ማንነቱን ስላወቀችው ጥሏት መሄዱም ተገልጿል። ከሁለተኛ ተከሳሽ ደሮ ግርማ ጋ በመሆን ባለትዳር ሴት ላይ የአስገድዶ መድፈር ጥቃትን ፈጽሟል። ሁለቱ ሴቶች በነጋታው የደረሰባቸውን ጥቃት ለፖሊስ በማሳወቅ ፖሊስ ክትትል አድርጎ በቁጥጥር ስር ሊያውላቸውም ችሏል። የጥቃቱ ሰለባ የሆኑትን ሴቶች ፖሊስ ወደ ሕክምና ተቋም በመውሰድ ካስመረመረ በኋላ የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቤ ሕግም ልኳል። አቃቤ ሕግም የምርመራ መዝገቡን ተመልክቶ በወንጀለኛ ሕግ ቁጥር 620 ንዑስ አንቀጽ 2 በመድፈር ጥቃትና ሙከራ ክስ መስርቷል። ክሱን የተመለከተው የ ሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ተከሳሾቹ የጦር መሳሪያን በመታጠቅና በኃይል በማስፈራራት በፈጸሙት ወንጀል ጥፋተኛ ሆነው በመገኘታቸው በተደራራቢ የወንጀል ጥፋት አንደኛ ተከሳሽ በ13 ዓመት እስራት ሲቀጣ ሁለተኛ ተከሳሽ በአስር ዓመት እስራት እንዲቀጣ መወሰኑን አቃቤ ህግ ኦብሰን አለሙ ጨምረው ለብስራት ተናግረዋል። ዘገባው የመባወርቅነህ ነው። ዘጠኝ ህጻናትን ከቤተሰቦቻቸው ሰርቀው በመውሰድ በጉልበት ስራ ለማሰማራ ሲሉ የተያዙ ሁለት ግለሰቦች በስርዓት ተቀጡ። በምራብ ባሌ ዞን ጊኒር ወረዳ ተሬ ቀበሌ ውስጥ ዘጠኝ ህጻናትን ከቤተሰባቸው ሰርቀው በመውሰድ በጉልበት ስራ ላይ ሊያሰማሩ ሲሉ የተያዙ ሁለት ግለሰቦች በስርዓት መቀጣታቸውን የጊኒር ከተማ ፖሊስ ጽህፈት ቤት አስታውቋል። እንደ ጊኒር ከተማ ፖሊስ ጽህፈት ቤት መግለጫ ከሆነ አንደኛ ተከሳሽ ቱጂ መሐመድ፣ ሁለተኛ ተከሳሽ ሀሰን እምዮ የተባሉ ሁለት ግለሰቦች ከምራ ወረዳ ባህረር ጌዞን ዳቦላቡ ወረዳ ጀልቦ ቀበሌ ዘጠኝ ህጻናትን ቤተሰቦቻቸው ሳያውቁ ሰርቀው በመውሰድ ለጉልበት ስራ ሊያሰማሩ ሲሉ በቁጥጥር ስር ውለዋል። ሁለቱ ተከሳሾች እድሜያቸው ከዘጠኝ እስከ አስራ አራት አመት የሆኑ ዘጠኝ ህጻናት ጥር ሁለት ቀን ሁለት ሺ አስራ ሰባት አመት ከምሽቱ ሁለት ሰዓት ከሩብ ላይ በአሽከርካሪ ጭነው ጊኒር ከተማ ላይ ሲደርሱ በቁጥጥር ስር የዋሉ ሲሆን ፖሊስ ሁለቱን ግለሰቦች ላይ ምርመራ በማድረግ የምርመራ መዝገቡን በማደራጀት ለአቃቤ ህግ መዝገቡንም ልኳል። አቃቤ ህግም በፖሊስ የቀረበው ምርመራ መዝገብ ተመልክቶ በህገ ወጥ የሰዎች ዝውውርና ድንበር የመሻገር ወንጀል ቁጥጥር 1178 ህዝባር 2013 ንሁስ አንቀጽ አንድና አራት መሰረት እንዲሁም በወንጀለኛ መቅጫ ንሁስ አንቀጽ አንድና አራት ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የምስራቅ ባሌ ዞን ከፍተኛ ፍርድ ቤትም መጋቢት 16 ቀን 2017 ዓ ም በዋለው ችሎት እያንዳንዳቸው በ16 ዓመት ከ6 ወር እስራትና በ20 ሺ ብር የገንዘብ መቅጣጫ እንዲቀጡ ወሰኑን። ብስራት ራዲዮ ከጊኒር የከተማ ፖሊስ ጽህፈት ቤት ያገኘው መረጃ ያመላክታል። አሜሪካዊው ተዋናይ ቫል ኪልመር ከዚህ ዓለም በሞት ተለየ። ባትማንን ጨምሮ ባይረሴ ፊልሞች ባሳየው የትወና አቅም የሚታወሰው አሜሪካዊው የፊልም ሰው ቫልኪመር ከዚህ ዓለም በሞት መለየቱ ተሰምቷል። የ65 ዓመቱ አዛውንት ከቀድሞ ስራዎቹ ቶንገን እና ባትማን ፎሬቨር የተሰኙ ይጠቀሱበታል። የተዋናኙ የሞት መንስኤ በሳምባ ምች እንደሆነ ሴት ልጁ የገለጸች ሲሆን ከ11 ዓመታት በፊት 2014 በጉሮሮ ካንሰር ህመም ተጠቅቶ እንዳገገመ በተጨማሪም ተገልጿል። በጋዛ የተገደሉ ጋዜጠኞች ቁጥር በሁሉም ዓለም ጦርነት በሌሎች ደም መፋሰሶች ጦርነት ሁሉ ከተገደሉ ይበልጣል ተባለ። ዘ ኮስቷር ፕሮጀክት ይፋ ያደረገው አዲስ ጥናት እንደሚያሳየው ከሆነ እንደ ኢሮፕያን አቆጣጠር ጥቅምት 7 ቀን 2023 በተጀመረው የእስራኤልና ፍልስጤም ጦርነት የተገደሉ ጋዜጠኞች ቁጥር በሁለቱም የዓለም ጦርነት ብሎም በሌሎች ደም አፋሳሽ ጦርነቶች በድምሩ ከተገደሉ ጋዜጠኞች እንደሚበልጥም ተገልጿል። ማዕከሉ በአሜሪካ የእርስ በርስ ጦርነት የመጀመሪያ፣ ሁለተኛ የአለም ጦርነት፣ የኮሪያ ጦርነት፣ የቪየትናም ጦርነት ብሎም የዩጎዝቪያው ጦርነት ና በአፍጋኒስታን ጦርነት የተገደሉ ጋዜጠኞች አሁን በእስራኤል ፍልስጤም ጦርነት ከተገደሉ በቁጥር ያነሱ ናቸው ብሏል። ዘኮስት ዋር ፕሮጀክት አክሎን በአጭሩ ይህ ጦርነት ለጋዜጠኞችና ዘጋቢዎች የከፋ ነው ማለት እንችላለን ሲልም ተደምጧል። የጋዛ አስተዳደር የሚዲያ ጽሕፈት ቤት በሰጠው መግለጫ እንዳስታወቀው ከሆነ በጥቅምት 223 በኋላ ቢያንስ 29 ጋዜጠኞች በጦርነቱ መገደላቸውን አስታውቋል።